ማንማት ራማን ከዛሪ እኔ በቃ ከዚህ በኋላ ብዙ ሆነሻል። ከበደኝ እኔ ከበደኝ አላልኩም፣ እኔ ደከመኝ አላልኩም፣ ላንቺ ሆንኩት። ስለዚህ ምንም ችግር የለውም። ነይ ነይ፣ ላይቭ ላይ ነይ፣ ዶክተር ሀቢባ በሚለው አካውንት ግቢ፣ ችግርሽን ንገሪኝ። ላንቺ ከባድ የመሰለች ነገር ቀላል ይሆናል። ብቻሽን ስለሆነ ይሆናል ከባድ የመሰለሽ፣ ከህዝብ ጋር ግን አብረሽ ስትጋፈጭው ቀላል ነው የሚሆነው። እሺ አንቺን ማስጨነቅ ከበደኝ አቡ ብዙ ለምን ለምን ስስ ጎንሽን ለጠላት ትነግሪያለሽ? ያንሱ፣ ያውሩ። አውርተው አውርተው አውርተው አውርተው ሲደክማቸው ይተውታል። አለቀ። መጥፎ ሰዎችን መቆጣጠር አይቻልም። ሶ ዋት በያቸው፣ ያውሩ። ቢስትሮንግ፣ ራስሽ ላይ ስሪ፣ ጠንክሪ፣ በርቺ። አለምን ለመቆጣጠር ከምትሞክሪ፣ መጥፎ ሰዎች እንዳያወሩብሽ ለመቆጣጠር ከምትሞክሪ አውሩት፣ በደንብ በያቸው፣ በደንብ ቤታችሁን ላይ እየከፈታችሁ አውሩት፣ በደንብ ፎቶ እያደረጋችሁ በያቸው፣ አውሩት። ጥሩ ነው። ያጀግንሻል፣ ያጠነክርሻል። በተቀጠቀጥሽ ቁጥር ትጠብቂያለሽ። ገባሽ? በተቀጠቀጥሽ ቁጥር ትጀግኛለሽ። በተገፋሽ ቁጥር ጡንቻዎችሽ እያደጉ ይመጣሉ። ትበረቻለሽ። እሺ፣ ረዋል በፍጹም የሚያመሽን ነገር ህመምሽን፣ የሚረብሽሽን ነገር አታሳያቸው። ኢትስ ኦኬ በያቸው፣ ኢትስ ኦኬ ደስ ይለኛል፣ አውሩት፣ እንደውም የምኮራበት ነገር ነው። እኔ ጀግና ስለሆንኩ ነው ይህንን አልፌ እዚህ ጋ የደረስኩት፣ በያቸው። እኔ እኮ ጀግና ስለሆንኩ ነው ይህንን ሁሉ ነገር ተቋቁሜ አልፌ ዛሬ ላይ የቆምኩት፣ በያቸው። ዛሬ ላይ የቆምኩት ማንም በእኔ ጫማ ያለፈ የለም፣ በያቸው። መጥተው ሲያዩ አዎ እኔ ጎበስ ስለሆንኩ እኮ ነው ራሴን ያላጠፋሁት ወጥቼ ሚዲያ ላይ እርዳታ ጠይቄ ያንን ችግር ኔ የተወጣሁት። እኮ እኔ ጀግና ሴት ስለሆንኩ ነው። እኔ ጀግና ስለሆንኩ ነው አልፌ ዛሬ ላይ የቆምኩት። ገና ምን አይታችሁ ነገ ደግሞ ትልቅ ቦታ ላይ ታገኙኛላችሁ፣ ከዚህ የበለጠ ብለሽ ንገሪያቸው። ገባሽ ሌላ ነገር ፈልጉ፣ በዚህ በዚህ ኔላ ታሸማቅቆኝም ባያቸው። ሌላ ነገር ይሉሽ አንቺ የሰው ልጅ ሊሸማቀቅ የሚገባባቸው ነገሮች አሉ። ሲሰርቅ፣ አደራውን ሲበላ፣ ለእርዳታ ለምስኪን ብሎ ብር ሰብስቦ ለራሱ ሲበላው፣ ትዳሩ ላይ ሲማግጥ፣ የሚያሳፍሩ የሚያሸማቀቁ ነገሮች አሉ። አንቺ ምን አረግሽ? ተበደልሽ እንጂ አልበደልሽ። ምን አረግሽ አንቺ? እኮ የሰው ሀቅ አልነካሽም። ሀቅሽ ተበላብሽ እንጂ የሰው ሀቅ በላሽ? ሀቅሽን የበላ ይፈር፣ ሌባ ይፈር። የበደለሽ ይፈራ። አንቺ ምን ተበድለሽ፣ ለምንድን ነው የምታፍሪ? ቢስትሮንግ አንቺ ራስሽ ለራስሽ ካልቆምሽለት ማንም አያስቀምጡሽም። እንዲህ የምታለቅሽላቸው ከሆነ አያስቀምጡሽም። ቀጥቅጠው ቀጥቅጠው ከቲክቶክ ሊያጠፉሽ ነው የሚፈልጉት። አያስቀምጡሽም። አንቺ እንዳትሸጪ ቃሽን አቅፈሽ እንድትኖሪ ነው የሚፈልጉት። አንቺ ለምን ይህን ታሳኪላቸዋለሽ? ህልማቸውን ይሁልሽ። አንድ ሰው በማላቀው ቋንቋ ቢሰድበኝ አሁን እኔን አንድ ሰው በማላቀው ቋንቋ ሙልጭ አድርጎ ቢሰድበኝ ፈገግ ብዬ ነው የማየው። አላቅማ በቻይንኛ የሆነ ሰው ቁጭ ብሎ እዚህ ጋር ቢሰድበኝ እኔ ይገባኛል? እናደዳለሁ? ንገሪኝ። በቻይንኛ የሆነ ሰው መጥቶ ሙልጭ አርጎ ቢሰድበኝ ፈገግ እላለሁ። ምን እያለ ይሆን ይሄ ሰውዬ እላለሁ አይደል? ዝም ብዬ ፈገግ ብዬ ያየዋለሁ። ምን እያለ ነው አላውቅማ። እኔ ነኝ ለዛ ነገር ትርጉም የምሰጠው። ቋንቋው ካልገባኝ አልናደድም፣ መልሼ አልሰድበውም። ልክ እንደዛ አንቺ የምትሰጪው ምላሽ ነው አንቺ ላይ አንቺ ላይ የዛ ሰው የዛ ሰው ንግግር ዋጋ የሚያገኘው አንቺ የምሰጪው ምላሽ ነው አንቺ ምላሽ ካልሰጠሽ የዛ ሰው ልፋት ከንቱ ሆነ አሁን እኔ ሶሻል ሚዲያ ላይ የሚሰድቡኝ ሰዎች ምላሽ ስለማልሰጣቸው በከንቱ እየደከሙ ነው አይደል አቅም አቅም አጡ እኔ ምላሽ ብሰጣቸው ግን አቅም አገኙ አሁን ልክ እነሱ እንደሚሰድቡኝ እኔ ላይቬን ከፍቼ ብሰድባቸው እነሱ ፎቶ የነጥፈው ቪዲዮ እንደሚሰሩብኝ እኔ ፎቶዋቸውን ለጥፌ ቪዲዮ ብሰራ አቅም ሰጠኋቸው፣ አይደለ ገባሽ? አቅም ሰጠኋቸው፣ አቅም አገኙ። እኔ ግን መልስ ስለማልሰጣቸው የመናቅ ስሜት በጣም እያቃጠላቸው ነው። ንቄ መተወ አንቺም ልክ ቋንቋቸው እንደማይገባሽ ልክ እንደሌሉ የሚሰድቡሽን ሰዎች እዚህ ምድር ላይ እንዳልተፈጠሩ እንደሌሉ ንቀሽ ያቸው። ንቆ መተውን የሚያህል በቀል የለም እዚህ ምድር ላይ ጠላቶችሽም የምትበቃያቸው ንቀሽ በመተው እንደሌሉ በመቁጠር ነው። እንዳልተፈጠሩ እንዳልተወለዱ ገባሽ? እምኖረውን ነው የምመክርሽ፣ እምኖረውን እየኖርኩ ያለሁትን በጣም ብዙ ሰዎች ፎቶ የለጠፈው ይሰድቡኛል፣ ግን እንደሌሉ ነው የምቆጥራቸው እዚህ ምድር ላይ እንደሌሉ። ስማቸውን አላነሳም። ላይቬን ከፍቼ ጌሜን እጫውታለሁ፣ የፍቅር ታሪክ እሰማለሁ። እነሱ ለእኔ እነሱ እዚህ ምድር ላይ የሉም፣ እንደሌሉ ቆጥሬያቸዋለሁ። ገባሽ? ያኔ ፓወርፉል ትሆኛለሽ። ዩ ሲ አይ አም ፓወርፉል ነው። ቢካዝ ለኔጌቲቪቲ መልስ አልሰጥም። ለስድብ መልስ ስለማልሰጥ ራሴ ላይ ትኩረት ስላደረግኩ እኔ እያደግኩ ነው። እዚህ ምድር ላይ ትኩረት ያደረግሽበት ነገር ነው የሚያድገው። ሁለት ተክሎችን ተክለሽ አጠገብ ለአጠገብ መስኮትሽ ላስቀምጠሽ አንዱን ብቻ ውሃ የምታጠጭው ሁሌ የምትኮተኩች ከሆነ እሱ ነው የሚያድገው አይደል። እኔ እያደግኩ ነው። ራሴ ላይ። ለምን ራሴ ላይ ነው ትኩረቴ? ራሴ ላይ ነው። ጠላቴ ላይ አይደለም። ጠላቴን አላሳድግም እኔ ጠላቴ ላይ ትኩረት ከሰጠው ስለ ጠላቴ ካወራው፣ ጠላቴን እያሳደግኩት ነው። ስለ ጠላቴ አላወራም፣ ስለ ራሴ ነው የማወራው። አይ ፎከስ ኦን ማይሰልፍ። ራሴ ላይ ትኩረት አድርጌ ራሴን አሳድጋለሁ። ቢካዝ እኔ ብልጥ ነኝ፣ ስማርት ነኝ። እኔ ጅል አይደለሁም። ጠላቴን የማሳድገው ጅል ነው። ጠላቱን የሚያሳድገው ጅል ሁሌ ስለ ጠላቱ እያወራ ጠላቱን ያገናል፣ ጠላቱን ያሳድጋል። ስማርት ሰው ደግሞ እንደኔ ሁሌ ስለ ራሱ እያወራ ራሱ ላይ ትኩረት አድርጎ በራሱ ዓለም እየተጫወተና እየሳቀ እራሱን ያሳድጋል። ገብቱሻ እንግዲህ ከራስ በላይ ምሳሌ እናለን። ራሴን ምሳሌ ሰጠሁሽ። ፎከስ ኦን ዩ ጠላቶች ላይ ትኩረት አታርጊ። ፎከስ ኦን ዮር ሰልፍ ራስሽ ላይ ሱቅሽን አጽጆ ያብራ ያብረቅረቅ፣ ከዛ ሙዚቃሽን ከፍተሽ። ሶሪ አንቺ ሙዚቃ ሐራም ከሆነ የሚያስደስትሽ መንዙማሽንም ማሽንም የፈለግሽው ከፍተሽ ተስፋ ብለሽ እየሳቅሽ እየተጫወትሽ ላይቭሽን ጊቢ እንዲቢ ተደሰች መጣ ሁላችሁ የውልሽ እንዲበ መጣ ሁላችሁ ወዳጆቼ መጥቼላችኋለሁ። ይኸው ለእናንተ እነዚህን አዳዲስ ፕሮዳክቶች ይሄላችሁ መጥቻለሁ። ለሴት ልጅ ውበቷን መጠበቅ አለባት። ፀጉራችሁ እንዲያድግላችሁ ይኸው ይሄን ተጠቀሙ። ይሄ ለፀጉር ይ ይጠቅማል። ወሬ አታውሪ። ላይቭሽን ከፍተሽ አንቺ ሱቅ ነው እኮ የከፈትሽው። አንቺ ወሬ ልታውሪ አይደለም የከፈትሽው። ወሬ ኖርማል ወሬ አልፈልግም ወሬ ስለ እያነሳሽ ስለ ዘይቱ ኤክስፕሌን አድርጊ፣ እያነሳሽ ስለ ክሬሞ ኤክስፕሌን አድርጊ። ሺቲውን እየቀያየርሽ አሳይ። ከዛ ከስተመር አትራክት ታደርጊያለሽ። ገስት ይገባሉ። ገስት ገብተው ሌላ ወሬ ሊያወሩሽ ሲሉ ስለ ትዳር ገለመሌ ሊያወሩሽ ሲሉ ይቅርታ፣ እኔ ላይቬን የከፈትኩትኝ እቃውን ለመሸጥናል ነው። ትገዣለሽ? አልገዛም? እሺ፣ ስትገዢ እንገናኛለን። አመሰግናለሁ። ቻው ቲያትና፣ የምትቀጥለውን ደንበኛ ታስገቢያለሽ። ሲሪየስ ሆነሽ ነው ስራሽን መስራት ያለብሽ። ገባሻው? የሚረብሽ ነገር ስታይ ላሽ ላሽ ላሽ። ለጠላት ቆሻሻ ኮመንት ስታይ ጥሩ ጥሩ ሞዴሬተሮች ካሉሽ፣ መልካም ሞዴሬተሮች ካሉሽ ሚ ታርጉልሽ። የማያረጉልሽ ከሆነ ተጽፎ እንዳልተጻፈ እንደሌለ ኮመንቱ እንዳልተጻፈ ልክ መጥፎ ኮመንት ዞር ብድግዳው ላይ ፕሮዳክትሽን ኢ አንስተሽ ኢ ኢ ኢን ብልሽ ኤክስፕሌን አርጊ። እንዲህ ነው የምትዋጊያቸው ጠላቶችሽ። እሺ መጥፎ ኮመንት ስታይ ምንድነው የምታረጊው? ባላ እያልፋለሁ። ከዚህ በኋላ ጎበዝ ፕሮዳክቱን ታነሽና በዛ ቢዚ ታደርጊ። ያልሸማስሽም ስለ እናንተ ይሄ ካካው በተር ለምን እንደሚጠቅም ታውቃላችሁ፣ ለቆዳ ምን እንደሚያደርግ ታውቃላችሁ። ታያቸዋለሽ፣ ታስረጃቸዋለሽ። ማታውቂ ከሆነ ዩቱብ ላይ ሰርች አርጊ፣ ጎክን ላይ ሰርች አርጊ። ስለያዝሻቸው ፕሮዳክቶች እውቀቱ ይኖርሽ፣ ስለ ፕሮዳክትሽ ብቻ ሁል እሺ። በፍጹም ለጠላቴ አላለቅስም። ተቀብያለሁ ቃልሽን። አመኛለሁ። በጣም ወድሻለሁ ረዋንዬ። የምር በጣም ያመኛል። ማየተሙት በጣም ያመኛል። እናደድብሻለሁ ለጠላቶች ስታለቅሽ በጣም እናደድብሻለሁ። በጣም ስለሚያመኝ ነው የምናደድብሽ። ለምንድን ነው እጅ የምትሰጠው? ለምንድን ነው የምታሳየው ድክመቷን? ለምንድን ነው እምባዋን የምታሳየው ለጠላቷ ብዬ በጣም እቃጠላለሁ። ቅጥ እንላለሁ እኔ እንደ ልጄ እንደ ታናሽ እህቴ ስለማይሽ ነው የማንም መጫወቻ ሶሻል ሚዲያ ላይ ስትሆኝ ሳይ በጣም እናደዳለሁ። ገባሽ? እያወቅሽ የሚያደርጉብሽን ሆን ብለው እንደሚያደርጉብሽ እያወቅሽ ሌቦቹ እየላኳቸው እንደሆነ እያወቅሽ ልቦናሽ እያወቀ ለምን ለቀናትሽ ታሳያለሽ ብዬ ደሜ ይፈላል። ገባሽ? ሰው ሰው እንዲወድቅ ለሚፈልገው ሰው በፍጹም ውድቀቱን አያሳይም በፍጹም። ገባሽ? በቃ አንቺ ላይቪሽን ከፍተሽ እቃሽን ሽጪ። ደስተኛ ስትሆኝ ደስተኛ ሰው አትራክት ታደርጊያለሽ። ደስተኛ ስትሆኝ ነጭናጫ አልቃሻ ከሆንሽ ነጭናጫ አልቃሻ ነገረኛ ሰው አትራክት ታደርጊያለሽ። ስለዚህ አንቺ ቢ ሃፒ፣ ጠዋት ስትነሽ ዱዓሽን አድርገሽ ምናምን ደስተኛ ሆነሽ ላይብሽን ክፍት። ይሄ ቦታ የስራ ቦታ ነው፣ ወሬ አልፈልግም። ሰሪ ያሽ፣ ሲሪየስ ሆነሽ ስራሽን። አንቺ ራስሽን ስታከብሪ ነው ሰዎች የሚያከብሩሽ። አንቺ ነሽ የምታስከብሪ። በቃ ራስሽን እሱ እሱ ያቡ እሺ ይጽማለ ምን ምን አለሽ? በዚሁ አስተዋውቂ፣ ንገሪያቸው። አዳዲስ ፕሮዳክቶች ምን ምን ትይዣለሽ? እስኪ ከእስኔል ኦይል ይታየኛል። አሁን የጸጉር ዘይት የጸጉር ፐርም ይታየኛል። ከእሱ ቀጥሎ የጸጉር ቀለም ይታየኛል። ካሜራውን ፍሊፕ አድርገሽ ማሳየት ከቻልሽ ፕሮዳክቶቹን ስማቸውን እየጠራሽ ደስ ይለናል። ሂጃቦች አሏት እንደውም አልቋል። ማሻላ ጎሉ አልሸልፉት የሆነ ሰሞን የገባች ጊዜ እኔ ጋ ጥቅጥቅ ያለ ነበረ። አልሐምዱሊላ እያበረታትኝ ነው፣ እህቶቼ እየገዙኝ ነው። በጣም ጎበዝ ጎበዞችን ይማሮች፣ ተባረኩ፣ እድሜና ጤና ይስጣችሁ የምታበረታቷት በሙሉ። ው የጸጉቶ አዲሱ ክሬም ነው ያቡኒው ምንድን ነው? ቀለም ተቀብተው ጸጉራቸው ለተጎዳ ትሪትመንት ሄር ትሪትመንት። ኦኬ ሄር ትሪትመንቶች አሏት። ይሄኛውስ ከጎኑ ያለው ሻምፖ ሺያ በተር ሻምፖ በጣም አሪፍ። የተፈጥሮ ጸጉራችሁን መንከባከብ የምትፈልጉ ኦርጋኒክ የሆኑ ፕሮዳክቶች አሉ። የጸጉር ዘይት ነባቲካ ሳይቀራለ ሱቅ በውጣተባት ትችሉ ባት አለላችሁ አለ አናጎራም አለ ጃቦች አሉ ኦይሎች ይኸው፣ እነዚህ ስነስኔል ኦይሎች ጭቃ ቅባቶች አሉ። ይሄ ምንድን ነው? ብሉ ማጂክ ነው የሚታየን፣ ብሉ ማጂክ አለ። ዳክስ ነው የሚታየን፣ ከእሱ ቀጥለው ዳክስ አለ። ላይ ደግሞ ሺአ በተር እንትን አለ። ኮኮናት ኢኮ ጄል አለ። ለቤቢ ሄር ቫዝሊን አለ። ካሮት ኦይል አለ። ካካው በተር አለ። ይህ ካካው በተር ሽታውን በጣም ነው የምወደው ካካ ቦተር አለላችሁ። ይህ ፓይናፕል ምንድን ነው? ሎሽን ነው ማለት። ፓፓያ ሎሽን ፓፓያ ሎሽን ፓይናፕል አልኩኝ፣ ፓፓያ ሎሽን። ሂና ቀሲል አለ፣ ሰላት ሚስጅ ቀሲሉን በጣም ነው የወደድኩት። አብብቴን የራሴ ከአንቺ ጋር የዛን ያመጣሁትን ሽቲ ስትልኪልኝ የላክሽልኝ አላለቀም። ዛ ሽቲዎችሽ በጣም ነው የሚያማምሩት። ሁሌ እሁድ እሁድ ቤት ውስጥ ቅዳሜ ቅዳሜ ቤት ውስጥ ሺቲ ነው የምለብሰው እና ይጠይቁኛል ሁሌ ሀቦ ሽቲዎች ሲያምሩ ኬት ነው የገዛሽ? ይሉኛል ከረዋን ነው የገዛው ትላቸኋል። ይሄ ዲፍረንት ፕሪንትድ የሆኑ በጣም የሚያማምሩ እንትኖች አሉ። አረንጓዴ፣ ቢጫ፣ ቀይ ስታይል ያላቸው ምናምን የሚያማምሩ ሽቲዎች አሉ። ምለብሳቸው የምጠይቁኝ ው ከረዋን ነው ሂጂ ይሄው ሂጃቦች አሉ። ስከሪና አለኝ ምንድ ነው ስሙ? ሰው ስከሪና ከድሪ አስር የሚለበስ እጅጌ ሙሉ ኦኬ ቦድ ያላት ምንድ ነው